ቻናል ተከታታዮች ዛሬ የማሳያችሁ እንዴት ለአርጎ መስራት እንችላለን ወይም ሊኪድ ሶፕ እንዴት መስራት እንችላለን የሚለውን ነው። ከዛ በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ይቀላቀሉን። ምንድነው እንደምታዩት ፕሪካውሽን አለ፣ መጠንቀቅ ያለብን ነገር ስንሰራ ማለት ነው እዚህ ጋር ኬሚካሎችን ወደ ተቀጣጣይ ነገር ወይም ወደ እሳት አታስጠጉ ይላል። ቀጥሎ ደግሞ ማድረግ ያለባችሁ ከእጃችሁ ጋር ወይም ደግሞ ከቆዳችሁ ጋር ንክኪ ከኬሚካሎቹ ጋር ንክኪ ማድረግ የለባችሁም ጓንት ነው መጠቀም ያለባችሁ ማለት ነው። ከዓይናችሁ መጠንቀቅ ስላለባችሁ የዓይን መሸፈኛ መነጽር ማድረግ አለባችሁ። ልጆች የማይደርሱበት ቦታ ነው ኬሚካሉን ኬሚካሎችን ማስቀመጥ ያለባችሁ ነው የሚለው። ሌላው ደግሞ የመጨረሻው መቅመስ የለባችሁም፣ ኬሚካሉንም ሆነ ሶፑን መቅመስ የለባችሁም የሚል ነው። እንግዲህ አሁን የምንሄደው ምን ምን እንጠቀማለን ሊክር ሶፑን ለመስራት ወይም ላርጎን ለመስራት ምን ምን ግብአቶች ኬሚካሎች እንጠቀማለን የሚለው ነው። እንደምታዩት አንደኛው አንደኛው ናይትሮሶል ነው። ሁለተኛው ኳስቲክ ሶዳ እንጠቀማለን። ሶዳ አሽ እንጠቀማለን። ሌላው ሌላ ደግሞ ኤስኤልኤስ አለ። ኤስቲቲፒ አለ። ሰልፎኒክ አሲድ ወይም ላብሳ የምንለው ነው። ፎሚንግ ቡስተር አለ። ሌላ ደግሞ ምን አለ? ከለር አለ ወይም ደግሞ የእናንተ ላርጎ ቀለም እንዲኖረው ከፈለጋችሁ ከለር መጠቀም ትችላላችሁ እና ደግሞ ለሽታ ፐርፊውም አለ። የራሱ የላርጎ ስታመርቱ የምትጠቀሙት ፐርፊውም የራሱን ይቻላለው። እሱን ቦታውን ጠቁማችኋለሁ። የሚገዙበትን ቦታ እሱን ነግሬያችሁ ይህን ቢዝነስ ለመጀመር ምትፈልጉ ወይም ደግሞ ቤታችሁ ውስጥ ላርጎ መስራት ምትፈልጉ ከሆነ ነግራችኋለው ማለት ነው። ቀጥሎ አሁን ከዚህ ቀጥሎ ምንድን ነው የምናደርገው? ሀያ ሊትር ሀያ ሊትር ላርጎ ለመስራት ወይም ሊኪር ሶፕ ለመስራት እነዚህ አሁን የነገርኳቸው ግብዓቶች ምን ያክል ምን ያክል አማውንታቸው ወይም መጠናቸው ምን ያክል እንደሆነ እዚህ እንደምታዩት ነው እና ቀጣይ ከዚህ በኋላ እንዴት እንሰራለን የሚለውን ነው የምናየው ማለት ነው እንደምታዩት አሁን እዚህ ጋር ናይትሮሶል መቶ ሰማንያ ግራም ነው ኳስቲክ ሶዳ መቶ ግራም ሶዳ አሽ ሶስት መቶ ሀምሳ ግራም ነው ሌላው ደግሞ ኤስኤልኤስ መቶ ግራም አለ። ኤስቲቲፒ መቶ ሀምሳ ግራም አለ። ሰልፎኒክ ወይም ደግሞ ሰልፎኒክ አሲድ ወይም ላፕሳ የምንለው ነው ግማሽ ሊትር። ፎሚንግ ቡስተር ግማሽ ሊትር። እሱ ምክንያቱም ፈሳሾች ስለሆኑ እነዚህ ሁለቱ እንደዛ ነው የምንጠቀመው ማለት ነው። ሌላው ሌላው ከለር ነው። ከለር ሀምሳ ግራም እንጠቀማለን። የምንፈልግ ከሆነ ግን የዛን ያክል አስፈላጊ አይደለም። ፐርፊውም ደግሞ አርባ ኤም ኤል ማለት ነው የምንጠቀመው። ስለዚህ ቀጣይ አሁን እነዚህን አማውንት ሜዥር ካደረግን በኋላ ካዘጋጀን ሁሉን ነገር ካዘጋጀን በኋላ እንዴት ብለን ነው ላርጎ ሀያ ሊትር ላርጎ ማምረት ወይም ደግሞ ማዘጋጀትን የምንችለው የሚለውን ከዚህ ቀጥሎ በቪዲዮ እናየዋለን ማለት ነው። ተከታተሉን። ይኸው አሁን እንደምታዩት ሁሉን ነገር አዘጋጅተናል፣ የሚያስፈልግን ሮ ማቴሪያል ማለት ነው ሜዥር አድርገን በቃ ለሀያ ሊትር ምን አህል ይበቃናል የሚለውን እዛ ላይ በፊትም እንደገለጽኩላችሁ በእሱ መሰረት ተዘጋጅቷል ሁሉም ኬሚካል። እዚህ ጋ እንደምታዩት ደግሞ ሀያ ሊትር ውሃ ተዘጋጅቷል። በባልዲ ማለት ነው። ስለዚህ ቀጣይ ወደ ስራ እንገባለን ማለት ነው። ከዛ ፊት ያው ቀጥታ ወደ ማዘጋጀት ነው የምንሄደው ማለት ነው። ስለዚህ መጀመሪያ ማድረግ ያለብን ነገር አለ። ማስክ ማድረግ አለብን፣ ግዴታ ነው ለጤንነታችን። እና ጓንቶች የእጅ ጓንቶች አሉ። የእጅ ጓንታችንን በአግባቡ እናደርጋለን የሁለቱንም እጅ ማለት ነው። ይሄው አድርገናል። አሁን በፊት ከሰፈር ነው ውሃ ከሀያ ሊትሩ ማለት ነው አስራ አምስት ሊትሩን ወደዚህ እናስተላልፋለን ማለት ነው። በአስራ አምስት ሊትር ውስጥ ቀጣይ ዲዞልቭ የምናደርጋቸውን ኬሚካሎች ዲዞልቭ ስለምናደርግ ማለት ነው ይህው እንደምታዩት የወደዛ የገለበጥን ነው። አሁን ምንድን ነው ናይትሮ ሶለ፣ ኳስቲክ ሶዳ እና ሶዳ አሽን በዚህ በአስራ አምስት ሊትር ውስጥ እያንዳንዳቸውን መበጥበጥ ማለት ነው። እንበጠብጣለን። ይኸው እዚህ ጋር ማማስያውን እንደምታዩት ነው የኛ ማማስያ ይህን ይመስላል። እናንተ በፈለጋችሁት በዚህ ቅርጽ ቢሆን ጥሩ ነው። ይኸው ናይትሮሶሉ ገባ ማለት ነው። ስለዚህ በተመሳሳይ ሁኔታ ሌሎችንም ኬሚካል እንደዚህ እንጨምራለን። እዚህ ውስጥ ራሱ ውስጥ ይህንና ከዋሃድን በኋላ ተራ በተራ ቢያንስ ለትንሹ በትንሹ ለ15 ደቂቃ ማን ነው ይቅርታ፣ ለአምስት ደቂቃ ያክል እንደዚህ በማማሰል በስነ ስርዓት ማዋሃድ አለብን። እያንዳንዱን ለየብቻ ስንጨምር እያንዳንዱ እነዚህን ኬሚካሎች አሁን እዚህ የምንጨምረው ወደ ሶስት ኬሚካል ነው። እነዚህን አሁን የጠቀስኩላቸውን እንጨምራለን እንደዛ እናዘጋጃለን ማለት ነው። አሁን ደግሞ ይሄኛው ደግሞ አምስት ሊትር የቀረው አምስት ሊትር ውስጥ ያኛው አስራ አምስት ሊትር ውስጥ ነበረ። አሁን ደግሞ አምስት ሊትር ውስጥ ኤስኤልኤስ ኤስቲቲፒ እና ፎሚንግ ቡስተር አንድ ላይ ደባልቀን እናማስላለን ማለት ነው። አምስት ሊትር ውሃ ውስጥ ሌላ ባልዲ ውስጥ ማለት ነው። ይህ እንደምታዩት በስነስርዓት መማሰል አለበት። ስማማሰል ላይ ጥንቃቄ አርጉ። በደንብ መዋሃድ አለበት እያንዳንዱ ለየብቻ ማለት ነው። ተራ በተራ እያማሰልን እንጨምራለን ማለት ነው። እዚህ ውስጥም ስለዚህ ያኛውን አዘጋጅተናል ኦልሬዲ፣ መጀመሪያ ያዘጋጀነውን። ስለዚህ ይህን ካዘጋጅን በኋላ ወደ ቀጣዩ ስቴፕ እናልፋለን ማለት ነው። ቀጣዩ ስራችን ምን እንደሆነ ደግሞ ተከታተሉን። ያው አሁን ምንድን ነው የምናደርገው ከአስራ አምስት ባልዲ ውስጥ የመጀመሪያ ያዘጋጀነውን ሶሉሽን ወደዚህኛው እንደባለቃለን ማለት ነው። ይኸው እየደባለቅን ከዛ ማማሰል ነው ሁለቱን ማለት ነው። ሁለቱን ያዘጋጀናቸውን ሶሉሽኖች እንደምታዩት ልክ እንደዚህ ማዘጋጀት አንድ ላይ አሁን እንደምታዩት ነው ሁለቱ ሁሉም ሁለቱ አንድ ላይ የሁለቱ ቃስ አንድ ላይ ተደምሮ ወይም ደግሞ አንድ ላይ ተደርጎ ሲማሰል ይህን ይመስላል። በስነ ስርዓት መማሰል አለበት። አሁን እዚህ ጋር ቀጥታም እንደምናደርገው ላብሳ ነው እየጨምርን ያለ ነው፣ ወይም ሰልፎኒክ አሲድ የሚባለውን እንዲጨመር ነው። ይኸው አሁን ስናማስለው እዚህ ጋር ቀስ ማለት አለብን አረፋ በጣም ስለሚወጣ በተረጋጋ በስነ ስርዓት መዋሃድ፣ ይኸው እንደምታዩት አረፋውን ይህን ይመስላል።